የክቡር ጠቅላይ ሚኒስትሩ መጽሐፍ የግል ምልከታቸው ብቻ አይደለም። ለኢትዮጵያ የሚመኙትን ጽፏል። ለሚመሩት ፓርቲ፣ ለሚያስተባብሯቸው አባሎቻቸው ጭምር ዳይሬክቲቭ በሚሆን መልኩ እየጠቀሱ ለምሳሌ በብልጽግና አስተሳሰብ ይህን አድርገናል፣ ይህንን ሞግተናል፣ ይህን እንሰራለን፣ ይህን እንመኛለን እያሉ ጽፈዋል። ስለዚህ የምመኘው በዚህ መጽሐፍ ላይ እሳቸው ሲያቀርቡ የአንድ ግለሰብ ግለ ታሪክ አይደለም ለሀገር የሚመኙትን የተሰራውን ለመስራት የሚፈልጉትና የወደፊት አቅጣጫቸውን ትልማቸውን ያስቀመጡት፣ ይህንን አንብቦ በዚህ መጠን አማራጭ ሀሳብ አለን ለሚል ፖለቲከኛ ይህንን እቀበለዋለሁ፣ ይህንን አይቀበልም ብሎ ለመቆም ጠቃሚ ይመስለኛል። እንግዲህ እንዳለመታደል የመጣንበት መንገድ ሁሉም አጀንዳ የሚያስተናንቀን ነው። እኛ ሀገር እንደሚታወቀው በሁሉም ጉዳይ እንከራከራለን፣ በሁሉም ጉዳይ እንተናነቃለን። ሀገር ግን እንደሱ አይደለም። በአንድ ሀገር ውስጥ የሚያስተባብር አጀንዳ ደግሞ አለን የሚያፎካክሩን የፖሊሲ ሀሳቦች እንዳሉ አማራጭ ሀሳቦች እንዳሉ ሁሉ ግን በጎ የሆኑ ደግሞ እኩል ልንቆምላቸው ልንተጋላቸው የሚገቡ አሉ። ልክ ከተማ ላይ የተነሳውን፣ የፖለቲካ ስክነት ላይ የተነሳውን፣ የኢኮኖሚ ስምረት ላይ የተነሳውን ሀገር ብትለማ ማህበረሰብ ቢለወጥ ድሉ የጋራችን ይሆናልና ጥሩ ማንጸሪያ መጽሐፍ ጽፈው